ሁለቱ ፕሮግራማችን በተባበረ ክንዳችን ከተማችን ውብ ጽዱና ማራኪ በማድረግ ለነዋሪዎቿና ለእንግዶቿ ምቹና ማራኪ እናደርጋለን በሚል እርስ ላይ እናቀርባለን። በአጼ ሰይፍ አርድ በ14ተኛው ክፍለ ዘመን እንደተቆረቆረች የሚነገርላት ደብረ ታቦር የዳግማዊ አጼ ቴዎድሮስ መናገሻ ዘወትር በየ ምድራዊ ውበቷም ከምታይባቸው ተፈጥሯዊ መስህቦቿ በተጨማሪ የቱባ ባህል መፍለቂያ የሆነችው ደብረ ታቦር በዘመነ አጼ ሰይፍ አርድ እንደተመሰረተች ይነገራል። ደብረ ታቦር ከተማ የኢየሱስ ክርስቶስ ግርማ መለኮቱን በገለጠበት ተራራ ነው ስያሜዋን የወሰደችው። እቺው ቀደምት ከተማ የኢየሱስ ክርስቶስ ቤተክርስቲያን ባረፈበት ነው መሰረቷንም ያጸናችው። ከዚህ ተራራ ላይ ሆነው በ360 ዲግሪ እየተዘዋወሩ ቢመለከቱ ከላይ ጉና፣ ከታች ጣና፣ ከጎን ርብና ጉማራን በሙሉ ቅኝት ይመለከታሉ። ይሁን እንጂ ደብረ ታቦር እንደ እድሜ የጠገብነቷ መድረስ ከሚገባት የድገት ደረጃ ላይ ባትደርስም ከቅርብ ጊዜ ወዲህ ግን በድገት ጎዳና ላይ ትገኛለች በዚህም በያዝነው በጀት ዓመት ብቻ በከተማ አስተዳደሩ የከተማዋን ገጽታ ለመገንባት በርካታ ተግባራት ተከናውኗል። ከነዚህም ውስጥ ለከተማው የውበት ማነቆ የችግር ምንጭ ለኢፍታዊነትና ለገጽታዋ በአጠቃላይ እንደ ችግር የሚነሳውና ማኅበረሰቡ ጥያቄ ሲጠይቅበት የነበረው የኮንቴነር ጉዳይ በማንሳት ገጽታዋን ለመመለስ ጥረት ተደርጓል። የፈረሱ የከተማዋን ዋና አደባባይ ጨምሮ የአስፋልት ጥገና በማድረግ ምቹ ፍሰት እንዲኖር ማድረግ ተችሏል። ወንጀልን ለመቀነስና የከተማዋን ፍካት ለመጨመር ሁሉም ነዋሪ በየግቢው በር በማታ መብራት በማብራት ፍካትን ለመጨመር ገጽታን ለመገንባት ደብረታቦርን የብርሃን ከተማነት ገጿ ለመጨመር ያለ መስራት ሰርቶ ውጤታማና ብርሃናማ ከተማ እንድትሆን ማድረግ ተችሏል። በአጠቃላይ በከተማ አስተዳደሩ በዋናነት ፍካትን መጨመር፣ ከተማን ማንጻትና ወደ ቀደመ ክብሯ ለመመለስ በሚል ከተማችን እንደ ታሪኳ ቀዳሚ ለማድረግ ጥረቶች እየተደረጉ ይገኛሉ። ደብረታቦር የትላንት ገጽታ የዛሬ ሁኔታና የነገን መዳረሻ በመቀየስ ሁሉንም በማቀናጀት ለነዋሪዎቿ ምቹና ተመራጭ ከተማ እንድትሆን መስራት ከሁላችን የሚጠበቃል፣ የዕለቱ መልእክታችን ነው።